እናንተ እንድትከፉብኝ ስለማልፈልግ ሀይሚም እንድትከፋ እንድታዘን ስለማልፈልግ እና ሀይሚ ነገ ከኔ ጋር ዱባይ ጠብቋት፣ ከኔ ጋር ትሄጃለሽ። እኔ ቆንጆ ብሩክ የተግባር ሰው ቃሉን ፈጸመ ማለት ነው። ዋው ብያለው አለለለለለለ ብያለሁ። ምኞታችን ተሳካ። የሀይሚ ደስታ እጥፍ ድርብ ሆነ። ውድ የጨረቃ ቤተሰቦች እንኳን ደስ አላችሁ። የእውነት ደስታዬን መቆጣጠር አቅቶኛል። ቪዲዮቸውን መንገድ ላይ ሆኜ ነበር እያየሁት የነበረውና በጣም ነው የጨፍኩት። እውነት ለመናገር የእውነት የንሙላችሁ ዋው ዋው ዋው እያለሁ ሀይሚዬ፣ እንኳን ደስ አለሽ፣ እንኳንም ተሳካለሽ እልል ብለናል እንግዲህ ብክት ድምቅ ብላ እንደው የመጨረሻ አርቲስት መስላ መታለች ማለት ነው። ሀይሚ ደግሞ ዛሬ ማለት ነው እና ቡራ የተግባር ሰው አታደርገውም ብዬ ነበር በተደጋጋሚ። ይኸው ብሩ ካላደረገው ማለት ነው፣ ይዟት ዱባይ ሊበር ነው ነገ። ዋው ሰላም ሰላም ቤተሰቦች፣ እንዴት ናችኋለሁ አለው ሰላማችሁ ቤተሰቦች፣ በያላችሁበት እያልኩኝ እንግዲህ መጥቼላችኋለሁ። ወይኔ የምሬን ነው የምላችሁ የዛሬውን ደስታዬን ልነግራችሁ በጣም ማለት ነው። ምክንያቱም ሀይሚ ስትጓጓለት የነበረችው ነገር እንዴት ነው፣ ትናንት በነገረን ነገር ሆዴን ቆርጦኝ ነበረ። አያደርገውን ብሩክ እየፈተነን ነው ብዬ ነበር። አያችሁ ትክክል ነኝ ማለት ነው። ብሩክ የተግባር ሰው ነገ ዱባይ ወይ ዛሬ በቃ እንቅልፍ አንተኛ ማለት ነው። ነገ ገባን ብለው ቪዲዮ ፖስት እስከሚያደርጉ ድረስ ማለት ነው፣ ወይም ስቶሪ ላይ እስከሚለጥፉ ድረስ እረ እንኳን ደስ አላችሁ። የእውነቴን በጣም ደስ ብለኛል። የእውነቴን ነው ምላችሁ እግዚአብሔርን ለምን ዶታቃላችሁ ይሄን ያክል ማለት አረብ ሀገራት መሄድ አረብ ሀገራት መሄድ፣ ዱባይ መሄድ፣ ኩዌት መሄድ በቃ አለ አይደለም ያን ያክል እንትን የሚጋነን ሆኖ ሳይሆን በዚህ ሰዓት ሀይሚ ከብሩ ጋር ለመሄድ በጣም በእሷ የሚጠበቅባትን ፓስፖርት ምናምን በጣም ማድረግ ያለባትን ነገሮች አድርጋ እየጠበቀችው ባለ ሰዓት፣ በአጋጣሚ ደግሞ እሷ ባመጣችው ፕራንክ በአንድ ቀን ሰርዤ ዋለው ሲል ብሩክማ እየፈተነን ነው እንጂ አያደርገውም ብዬ ነበር። ይኸው አላደረገውም ውዴ። ጨረቃ ቤተሰቦች፣ በስመ አብ። ግን እውነት አንድን ሰው በምታዩት ልክ ማመን ምንም አትጎድም። እኔ ሀይሚና ቦራን የማምናቸው በማያቸው ነው፣ ባለኝ እምነት በእነሱ ልክ አምናቸዋለሁ። ብዙ ጊዜ እውነት ይሆናል እና ስለዚህ ደስ ይለኛል ማለት ነው። እንግዲህ ነገ ዱባይ ይገባሉ። ወይኔ አንዳንድ ሰዎች አትሄድም ሀይሚያ፣ አትሄድም መሄድም የለባትም ስትሉ ነበርና ሌላ ቤት እያየው ነበርና በጣም ኮመንት ያነባለሁ እኔ ቤት ሳይሆን ሌላ በትና እረ ለምን ተብሎ ብሩክማ ትቷት አይሄድም ብሩክ ደግሞ አያችሁ ቃሌን እፈጽማለሁ በቃሌ እንዴት ነው በቃሌ ይገኛለሁ ብሏል ትክክል ብሩክ ቃሉን አክባሪ ነው የእውነት ማለት ሀዋሳም ካለ ሀዋሳ ይዟት ይሄዳል ይሄው ዱባይም እዟት ሊሄድ ነው አያችሁ በአንድ ቀንማ እንደማይሰርዘው እርግጠኛ ነበርን ትንሽ አጠራጥሮኝ ነበር የሀይሚ ፕራንክ ትንሽ አስከፍቶ ስለነበረ እንግዲህ በስሜት ደግሞ ውሳኔዎችን ስለሚወስድ ማለት ነው። ሀይሚ ደግሞ አይታችኋታል። እንግዲህ ራት ልጋብዝሽ ብሎን የጠራት እንደሚሄድ ብቻውን ሲነግራት ግን እዩዋት እንዴት እንደከፋት ማለት ነው። ምንም ማድረግ ስለማትችል በቃ ምንም ማድረግ አልችልም ንድዋወላለ ችግር የለውም ና ያለች። ምክንያቱም እኮ እሷ የምታለቅ ሰው ብሩክ ከሄደ በኋላ ነው የሚከፋት። አሁንማ ከጎድኗ ስላለ በቃ ምንም ማድረግ አልችልም ብላ በቃ በጸጋ ተቀብላ ነበር። ግን ደግሞ ሰርፕራይዝ እኛን ሁሉ እኮ ነው ሰርፕራይዝ ያደረገ ነበር ብሩክ። የመግቢያ ቪዲዮን አይታችኋል አይደል? ትናንትም ዛሬም በቃ ልባችን ሰቀለ ብሩክ። እኔም አሳልፌ እንዳላይ የሆነ ነገር ያመልጠኛል እያልኩ በቃ እስከሚያልቅ ነው ማለት ለማየት እጓጓለው መስማት መፈልገውን ነገር እና እርሱን ሳይ ደግሞ በቃ የመጨረሻ ይሄ ነገር ምንድን ነው ብዬ ቪዲዮን ሳይ ዋው እያለሁ ብሩክ የእውነት በጣም እናመሰግናለን። በጣም በቃ ለአንተ ራሱ ትልቅ ክብር ነው። የእውነቴን ነው የምላችሁ። አሁን እኮ ዱባይ መሄድ ያን ያክል የሚከበር ነገር ምናምን ሳይሆን በቃ በዚህ ሰዓት ሀይሜ እሄዳለሁ ብላ ባሰበችበት ሰዓት ብሩክም እሽ ብሎ እሷን ፓስፖርቷን እንደዚህ ተጣድፋ ቤካም እግዚአብሔር ይስጠው እንደዛ አወጥተው እንደዚህ ይዟት ሲሄድ የመጀመሪያ ቀን በጓጎችበት ቀን ይዟት ሲሄድ ለብሩክ ራሱ በጣም ትልቅ ክብር ነው ያለው። የእውነቴን ነው የምላችሁ። በጣም ማለት ነው። ችግር የለውም ስራ ስለሆነ ደርሶ ይመጣል እያላችሁ ነበር። ችግር አለው ብዬ አይደለም እና ደግሞ በጣም ብዙ ሰው ማለት ነው። ምንም በሀይሚና በቡራ የማይሆን ነገር እያወራችሁ ነው እናንተ። ደግሞ ማለት ሀይሚና ቡራ ለምትወዷቸው ከሆነ ለምንድን ነው በውሸት ቪዲዮ የምሰሩ? አረተው የእውነቴን በጣም እኔ አዝናለሁ በእናንተ። ማለት በቃ ብሩክን እንደዚህ ያደርገዋለሁ ብላ የሆነች ሴት ሪከርድ አደረገች። እንደዚህ በቃ በመድኃኒት ምናምን ነገር እንቅልፍ የእንቅልፍ ከኔን ምናምን ሲጀምር ማለት ነው ብሩክ ሳለች ነው እን እንደዚህ የሚያደርግ ምን ሆናችሁ ነው? ለማንኛውም ጥንቃቄ ማድረግ አለባቸው። ግን ደግሞ ከእግዚአብሔር ጋር ሀይሚና ቡራ ታቃላቸው። ሀይሚና ቡራ እጅ ለእጅ ተያይዘው ነው የትም ቦታ በመሃላቸው ማንንም አያስገቡም። እንዴ ሀይሚ ቆቆቅ ነች? ብሩክም ያን ያክል ህፃን ልጅ አይደለም። ምን ሲሆን ነው እሱ ከሌላ ሰው ጋር ቁጭ ብሎ በቃ አብሬ እንደዚህ ብዬ ፎቶ ተነስቼ እልክልሻለሁ፣ ምናምን በቃ የውሸት የምትሰሩ ሰዎች ማለት ነው። ምን አለ በሀይሚና በብሩክ በቃ በእውነት ብሰሩ ይታይላቸዋል እኮ የእውነት እውነት እውነት ነው። መቼም ቪዲዮ አይደለትም። አሁን እኔ ይሄ የማወራው ቪዲዮ አይደለትም ይቀመጣል። በቃ ቻናሉን ዩቲዩብ ሪሙቭ እስካላደረገው ድረስ ይቀመጣል። ታዲያ ማለት በውሸት ሰርተን ያገኘነው ነገር ምን ዋጋ አለው? የሀይሚን እና የብሩክን ስም የምናጠፋ ብዙ አለን። የእውነቴን ነው የምላችሁና እኔ ስማችሁን መጥቀስ ሁሉ ፈልጋለሁ አንዳንዴ ስሜታዊ ስለምሆን ግን ደግሞ አስፈላጊ ስላልሆነ ይቶበር ናችሁ። ስለዚህ እባካችሁ በውሸት አትስሩ። በእውነትም ሰርተን በተሳካልን አይደለም እንኳን በውሸት ምን አለ ሕሊና ለሕሊና የሚባል ነገር አለና በጣም ብዙ አላችሁ። በሀይሚና በብሩክ በጣም በውሸት የምትሰሩ ማለት ነው። የእውነቴን ነው የምላችሁ። ለቪው ብላችሁ እንዲ ይሄ ቪው እኮ በቃ አንድ ሺህ ውዴ ቻና ለቤተሰቦች ያን ያክል እኮ ብዙ አይቆጥርም። የእውነቴን ነው የምላችሁ ታዲያ ቢቀርባችሁ። ስለዚህ በሀይሚና በቡራ በውሸት በተደጋጋሚ የሚሰሩ ሰው ውስጥ ጥንቃቄ ሊታደረጉ ይገባል። በመጨረሻም ሀይሚዬና ብሩክ እግዚአብሔር በሰላም አድርሰው በሰላም ይመልሳችሁ። ፈጣሪ ከእናንተ ጋር ይሁን። እንቅፋት እሾህ አይንካችሁ። እግዚአብሔር ይጠብቃችሁ በየሄዳችሁበት ማለት ነው። ራሳችሁን ጠብቁ፣ ተጠንቀው